ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ፈጣሪ የተመሰገነ የሆነ የዋለው እስካሁን ድረስ እስከዚህ ቀን እስከዚህ ሰዓት እስከዚህ ዕለት ስላደረሰኝ እግዚአብሔር ይመስገን። እግዚአብሔር ማመስገን ነው እንግዲህ፣ ስለወጣ ስለወረደው፣ ስለሄደው፣ ስለመጣው፣ ስለተሰጠን፣ ስላልተሰጠን ነገር ፈጣሪ ማመስገን ነው። ሌላ ምንም አማራጭ የለንም ነው። ዝም ብዬ እያሰብኩኝ ነበረ ማለት ለዚህ አጭር ጊዜ ሰዎች ምን ያክል ክፋታቸው በቃ አሁን በቀደመ በኢቢኤስ ስለም የቀረበችው ውለት እያየዋት ነበረ። ቤተሰብ አይታችኋቸዋል አይታችኋታል። ልጅቷ እንዴት እንዴት እንደምታሳዝን ማርያምን ነው የምላችሁ። በቃ በተለይ አማራ ክልል እኔ ስለ ዘረኝነት ማውራት አልፈልግም። ያው ታውቃላችሁ ማለት በእርግጥ አሁን እንደምታዩት እስበሳቸው እየተገዳደሉ ነው። በእርግጥ ማለት ነው የሌላም ብሄር ውስጥ ምናምን አለ፣ ግን እነሱ ስበሳቸው ናቸው። ግን በቃ የሆነ አማራ ክልል ላይ ግን ያለው በጣም በጣም የሚዘገን ነው። በቃ በልጅነታቸው ጫካ ለጫካ ወስደው አስቡት እንግዲህ እውነት እኔ እንጃ። በስመ አብ ሰው የሆነ ሲጀምር በቃ እሷ የምታወራው ሁኔታዋን ስሜቷን፣ እያሰቡ ማዳመጥ በጣም ነው የሚከብደው። እኔ በቃ ምንም በቃ አልቻልኩኝም ነበር። በጣም ነበር እያለከስኩኝ ሳዳምጣት የነበረው ነው። ሰው ሰው ይህን ያህል ጨካኝ ይሆናል ማለት ነው? ይህን ያህል እንጃ ለአንድ የጨከነ ነው ሰው ማለት ይችን ዓለም እኮ እየጀመር እየጀመርናታል እንጀምር ስንለው እኮ ምን ሞተው ሲጀመር እንጂ ማንም ብዙ ጊዜ የሚኖር ሰው የለም አሁን እንደው ኖርን ከተባለ እንደ መቶ ዓመት ራሱ የሚኖር ሰው አለ የለም እኮ የለም እና እነሱ ወንዶቹ ለመርካ ሲፈልጉ እንዲህ ሴክስ ምናምን እንኳን አድርገው አይደለም በእንጨት በፈጣሪ እውነት ነው እንዴት ነው ወንዶች ግን እንደ አፈር አባታቸው ይውሉና ማለት ነው የፈለገው ፖለቲካ ይሁን የፈለገው ነገር ይሁን ሰውን በዚህ መልኩ ማሰቃየት ግን ደስ በአሁን ግን ፈልጋችሁ ሰታችሁ እንኳን እግዚአብሔርን ሀይማሁን ምን ያክል እንደሚያምኑ ሴቶች ነው እንናቀዋለን። እንኳን እንኳን በሌላ ቁስ አይደለም ማለት ነው። እና እኔ እንጃ እኔ እንጃ እንደው በህይወት መኖራቸው እኔ ምስማ የሆነ እንጨቱ እዚህ ድረስ ራሱ የሆነ የመጣ የመጣ ነው የሚመስል። በቃ እኔ እንጃ እኔ አስቡ ዝም ብላችሁ ስታስቡት ግራ ነው የሚገባችሁ። የአሁኑ ልጆች አሁን ትምህርት ቤት በትምህርት ቤት የታገቱት ልጆች አስቧቸው ህፃናቶች ምናምን ሰው ሀገር ላይ እኮ ለምነካ ተብሎ ለምነካህኝ ተብሎ እኮ በህግ የሚጠየቅበት ሀገር ላይ ነው ያለ ነው ብዙ ነገር ማለት ነው ኢትዮጵያ ውስጥ ግን እኔ አንዳንዴ ጭንቅ ሲልኝ የሆነ ስለ ስራ ምን በቃ የሆነ አሁን በመጣበት ራሱ የሆነ ነገር ስታሰብ እንዲሁም ቀረ በቃ ወይ ሀገር አሳፍርሻሉ ምናምን ስትለኝ መዳም እና ሀገሬ ጋር ኮነ ችግር ነበረ። አሁን ግን በቃ ሀገሬ ማለት ራሱ እንዴት እንደሚያስፈራጉ ሀገሬ ማለት እንዴት እንደሚያስፈራጋ ቤተሰብ እግዚአብሔር ነው። ምናልባት አሁን በሚወራው ብቻ የምታምኑ ሰዎች አላችሁ። ስምንት አመት ከዛ በላይ የቆያችሁ አምስት በቃ ከአምስት አመት በኋላ አብይ ከገባ በኋላ ኢትዮጵያ ያልገባችሁ ከእሱ ከመግባቱ በፊት ወደ ውጭ የወጣችሁ ሰዎች፣ ሁሉም ሰው የዋ ሁሉም ሰው እንደ ድሮ ይመስላችኋል። ግን እግዚአብሔር ይመስገን ደስ የሚለው ነገር የድሮውን መልካም ነገር እኔ አይቼዋለሁ። በቃ እግዚአብሔር ይመስገን። በቃ ማለት የትናንት ልጅ አደለሁኝ። በቃ ማለት ያስር የሀ ዓመት አደለሁኝ። ግን በዛ ሆኖ ራሱ የእውነቴ ነው ምለችው ጥሩ ጊዜ ነበረን። በጣም ነው ናፈቀኛ። ጊዜ ተመልሶ እንደማይመጣ እኮ በጣም እርግጠኛ ነው። እየባሰ ነው እንጂ ምንም የሚቀይር ነገር የሚቀነስ ነገር የለም። ግን ናፈቀኝ፣ በቃ ናፈቀኛ። ደግነት እኔ ከጎንደር መጥቼ አዲስ አበባ ላይ ትምህርት ቤት ጎሮ ትምህርት ቤት ማር ነበረ እና ኦሮሞኛ ሲያወሩ በቃ ከት ብዬ በቃ ልፈነዳ ሁሉ ነበረ የምደርሰው፣ ምክንያቱም ምንም አይነት ቋንቋ አላውቅም ቋንቋ የምናውቀው አማርኛ እና እንግሊዝኛ ብቻ ነበር ያለ የሚመስለኝ። ምን አይነት ጓደኛዬ የማለችው አብራ የመንዝ ልጅ ነች። በጣም ክፉ ነበረች ግን መጨረሻዋ እና አብረን ነበረ በቃ ፍርፍርፍርፍር እያልን ነው የምንስቀው። ጭራሹም ደግሞ ጓደኞቻችን ሆነው ምናምን ነገር ማለት ነው። እና ሲያወሩ፣ እንዲ ምን አይነት ቋንቋ ነው የሚናገሩት ምናምን ብለን አፋፋቸውን እናያቸዋለን እየገረመን ማለት ነው። እና በቃ ለምን ይሄ ሁሉ የሚሆነው? ምንድን ነው እውቀት ማነስ ምናምን ሳይሆን አናውቅም እኛ በቃ እንደዚህ የዘርግ ፈፊት ምናምን መኖሩን አናቅም የቋንቋ ብዛትን አናቅም። ከአገር ቤት ስንመጣ አሁን ገና እዛ እያለ አብራሙ ቤቤ ምናምን ብራ ብዙም የሚባለው እና በቃ ያ የድሮ ጊዜ ናፈቀኝ ያ የድሮ ጊዜ ናፈቀኝ። እና ደሞ የትናንቷ ልጅ በጣም ነው በቃ ለሁለት ስታወራ የነበረ ቅዳሜ ነው ሁለት እ ይስለ የቀረባችሁ ልጅ ተሳስባት የአማራ ስቃይ በጣም በጣም በጣም በሁሉም ሀገር አለ፣ ግን እንደዚህ እረ የሚደረገው ነገር ይሰቀጥጣል። መንግስት ባለበት ሀገር እንደሌለ ሆኖ መቀመጥ በጣም ከባድ ነው። እኔ እንዳልኳችሁ ነው፣ ስለ ፖለቲካ ምናምን አይነካካኝም፣ ምክንያቱም ስለማልፈልግ ነው። ከተናገር እናልቃለን ብሏል። ለዛ መናገር አልፈልግም፣ ግን ደግሞ የተሰማኝን ነገር በቃ እንዲሁ አለ በቃ የሆነ አመመኝ ውስጥ አመመኝ። ሁላችሁም ጋር ያለ ነገር እኮ ነው። የእውነት አንዳንዶቻችሁ እንደሆኑ እንደዚህ ሚዲያ ላይ ወታችሁ ብትናገሩ ደስ የሚላችሁ አላችሁ። ግን ደግሞ ከኋላ የሚያመጣው መዘዝ ስላለ ዝም ማለት መጸለይ፣ አዎ ምንም አያስፈልግም። አንዳንዶቹ ልክ ውጭ ሆኑና አይዘራፍ ይላሉ። ግን አይ አያስፈልግም፣ ምክንያቱም ስላወራችሁ ብዙ ሰው ይጎዳል እንጂ የሚጠቀም ነገር የለም። እና ዋናው መጸለይ ነው። እንዲሁ መንግስታችን ራርቱ ደግሞ በቃ እንደዚህ ሰው ሲገድሉ የሚገድል እንዲገደል፣ የሚያደርግ ሰው ሲደፍሩ ደግሞ እቃቸው እንዲቆረጥ፣ እውነት እንደዚያ አይነት ሕግ እንዲመጣ እስኪ ጸልዩ፣ እንጸል እንጂ። እኔ በቃ ያለ ሁላችሁ እኮ ተቀላችሁ፣ አዲሱም አይደለም ግን፣ በቃ እኔ እንጃ። የሆነ ነገር እንኳን ቢፈጠር አሁን ብዙ እንዳልኳችሁ ነው። ወደ አገር ቤት ለመሄድ ምንም ችግር የለብንም። ወደ ኢትዮጵያ ለመመለስ ማለት ነው። ያው ብር የለንም፣ ሌላ ቦታ ሄዳለ ምናምን ምንላለን። አሁን ግን ኢትዮጵያ ስባል እኔ የሆነ ነገር እንዶ እግዚአብሔር ጤና። አሁን በቀደም መኪና እንደዛ ሊገጨኝ እንዶ፣ በህልሜ ስጋ ነበረ የያስኩትእና ስጋውን ሰው ነው ቀምቱ ይዞልኝ የሄደ ወደ ላይ በቃ ሄደና፣ ህልም ምንድን ነው ይሄ ምናምን ስል ወይ እንኳንም ተቀባዮች እንኳንም ወሰዱልሽ ሞቶች ነበር እኮ ያሉኝና፣ እግዚአብሔር ይመስገን። ብቻ ግን የሆነ ነገር ስትሆኑ ቢያማችሁ ወይ ደግሞ የሆነ ነገር ገጥሟችሁ ወደ ሀገር ከተባለ እንደ ሞት ነው የምናየው። እኔ ራሱ እንደ ሞት በቃ፣ አሁን በዚህ ሁኔታ ኢትዮጵያ ሂጅ ቢባል በቃ ሞት እመርጣለሁ፣ ሞቴን እመርጣለሁ። ለምን ኢትዮጵያ ውስጥ ያለው ነገር በጣም ከባድ ነው። እንደዚህ ኑሮ፣ ሁሉም ነገር በጣም ያስጠላል። የእውነቴ ነው። ላለው ሰው ነው ላለው ሰው ወይም አግብተው ወልደው ምናምን በፍቅር የሚኖሩ ሰዎች ምናምን ይተጋግዛሉ። እሱ ሁሉም እንዲፈራ ምናምን ብዬ አይደለም። ግን ያለው ሰው እና ደግሞ በቃ እራሱን ጠብቆ የሚኖር ሰው ከፈጣሪ ጋር ከሆነ ነው እንጂ የእውነት በጣም ከባድ ነው። በጣም በተለይ በዚህ በዘረኝነት ምናምን የሚመጣ አዲስ አበባ ችግር የለውም ግን ወደ ክፍለ ሀገሩ ምናምን ያለው ነገር እኔ እንዴት እንደሆነ ላይ እንደዚህ ብስብስ ብሏል ሰው ራሱ በቃ እዚህ ፖለቲካ የገባ የገባ የገባና በቃ ትንሹን ትልቁ አላውቅም፣ እንዴት እንደሆነ እና የሆነ ነገር ቢፈጠር የሆነ ነገር ብንሆን ኢትዮጵያ ስንባል ሞት ሞት ነው የሚሸተኝ። እኔ ለራሴ ብዘራ የሰራችሁ ሰዎች ሳትሆኑ ይሄ እንደኔ አይነት አዲስ ስለሆናችሁት ነው። በተለይ ማለት ነው፣ በጣም ያስጠላል። ምክንያቱም እንዴት እንደወጣን ስለምናውቀው እና እንደዚህ ያልነበረችን ኢትዮጵያ በጣም ጥሩ ጥሩ በቃ በኢትዮጵያ እንጃ ድሮ ከዓለማችን ከዓለማችን ትልቅ ወንዝ ያላት ሀገር ማናት ምናምን ሲባል ኢትዮጵያ ሲል የሆነ ሚዲያ ላይ እንዴት ደስ እንዳለ ልነግራቸው አልችልም። በቃ ኢትዮጵያን ጠሯት እየኮኑ በውጭ ዜጋ እና በቃ እንደዛ ነበረ። ሀገሬን የምወዳት አሁን በጣም ነው የምወዳት፣ ግን በቃ ያለው ነገር በጣም ነው የሚያስፈራው፣ ለሴቶች በተለይ ሴቶች

በቃ አርቄ ማሰብ ወዳለሁኝ እውነት። እኔ እንጃ፣ እኔ ምን ማድረግ እችላለሁ? ይሄንን ሀሳቤ ምን ላድርገው? ምን ላድርገው ጋይስ፣ ቤተሰብ እንዲሁ ምን ላድርገው? እዛ ላይ በቃ የተጎዳ ሰው ሳይ በቃ ጭንቅላቴ፣ ይሄ ጅማቴ ነው የሚተረተረው። እናቴ ትምህርት በቃ አልሰማም፣ ሁሉ እዚህ ሲጠሩ በቃ እንደዚህ ሁኝ ቀሩ ማለት ነው። እግዚአብሔር ሆ ሀገራችን ሰላም ያድርግልን። እኔ አላውቅም፣ በቃ ሳስብ ሳስብ ሳስብ በቃ እና በጣም የሚያሳዝነው ብቻ ግን እግዚአብሔር ሀገራችን ሰላም ያርግበ ይህ ሀገር እኮ ሰላም አለ ብዙ ቦታ አውራት ያው በእርግጥ እንደ ኢትዮጵያ ባይሆን የሚራበሽ የሚቀጣጠል ምናምን፣ ግን አንድ ሰሞን ይቀጣጠል ና ያቆማል። ኛ ማቆሚያ የለውም። ዛሬ ያቆመ ሲባል እንደገና ጦርነት ነው እንደገና መታገዝ እንደገና መደፈር ነው እንዴ! አረ ሰለጩ ይሰለቻል። አንዳንዴስ እንደ አብይም ሰልችቶ ሆን ዝም ያልበቅ በቃ ድራሹን ያጠፋው አረ ወይ በቃ እሱ ዝም ብሎ አዲስ አበባን ብቻ ማሳመር ምን ያደርጋል? ማሳመር ሰውዬው። አረ ወይ እኔም ምን እንደምል አላውቅም። ለማንኛውም ወደ ሌላ ነገር ሳልሄድ በሉ እናንተ ደህና ሆኑልኝ። አበረሳትሁኝ። ደግሞ እስኪ አበረሳትሁኝ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሸር አድርጉልኝ። ዩቲዩበሮችም ሸር አድርጉልኝ። እስኪ ሸር አድርጉልኝ። እውነቴን ነው። እኔ ብዙ ነገሮች ትንሽ እዛ እያልኩ ነው። ለማንኛውም ሆድ ይቻለው፣ ሁሉ ነገር ይቻለው። በጣም ነው የማመሰግነው መልካም። እስቲ ሀገራችን ሰላም ያርግልን።